እና እንዳይረሳ እንዳይረሳ ይህ ሁሉ ሰው አለ ሶወጣ ቢያንስ ከአንድ ሺህ ላይክ በላይ መሆን አለበት። በእውነት ይህ ቪዲዮ ይህ ሁሉ ፋሚሊ እያለን ከአንድ ሺህ በላይ ሼር ማድረጋችሁን እንዳትረሱት። ይዘዋል በጣም ስለሚይዘው ማለት ነው ሼር ምናምን እንዳትረሱ። ሺ ገብታችሁ ቀይ አቅማችን ነው ከቻለን ሁሉንም ብናግስ ደስ ይለናል። ግን ያው እንደዚህ እየላኩልን ምናምን ብዙ የሚያስደነግጥ ነገር ነው እያየን ያለ ነው እና ለማለት ነው። እሺ ብዙ ወጣት ነው ያለው፣ መቤቴ፣ ብዙ በጣም ብዙ ወጣት ድንግል ማርያም ነው ላቸው ያለው ዘ ለነገ ለተሻለ ህይወት ለቤተሰቦቻችን የሚከፍሉት መስዋዕትነት እግዚአብሔር ያቀል፣ እግዚአብሔር ያቀላችኋል ማርያም እና ኮፒ ሊንክ ምን ምን እንዳይረሳ፣ እሺ፣ ማርያም እንዳይረሳ። አሁን ኦሬዲ እየነዳው ስለሆነ ማምሻ አካባቢ ምናምን ላይ ብገባላችኋለሁ፣ ጥሩ ጊዜ እናሳልፋለን። ለአሁኑ ግን እቺ ልናገር ብዬ ነው። እዛ ጋር ፓርክ ላይ አድርግና አውራችኋለሁ ማሳነቁ የሚቻል አይመስለኝም። ግን እናንተ ቤተሰቦች እሺ፣ ኮፒ ሊንክ ምናምን በደንብ አደርጉላቸው። ያ ቪዲዮ ቫይራል መውጣት አለበት። እሺ እሺ። ጭኛ አለሁ፣ አዲስ ቪዲዮ ጭኛ አለሁ፣ አሁን ጭኛ አለሁ። አዋቃለሁ በጣም ብዙ ነው ያሉት የተወንድሞቻችን እና ኮፒሊንግ ሼር እያደረጋችሁ በአቅምም በጸሎትም በምንም አግዙ። ቪዲዮን ጭኛለሁ እኔ ቻናል ላይ ጭኛለሁ፣ ቲክታክ ላይ ማለት ነው። እዚሁ የገባችሁ ሪፖስት ምናምን አድርጉት፣ ሼር አድርጉት። በቃ ብዙ ነገር እጠብቃለሁ። ኦልሞስት አራት መቶ ሺህ ብር ደርሷል። አንድ ነጥብ ምናምን የጠየቋቸው እና አሪፍ ተጠግቷል። እና ሁሉም የየአቅሙን እንኳን ይሆናል፣ የመቶ ብር ቻሌንጅ እንኳን ቢጀመር ሲምፕል ነው። ለትንሽ ሰው ጋር ነው የሚደርሱ እና ይመቻችሁ። እሺ ወዳችኋለሁ። መልካም ጊዜ እንገናኛለን። እሺ ናቸው። ቴንክዩ ለሁሉም ነገር ትብብራችሁን ግን እንፈልጋለን እሺ። የቀሩትንም ፈጣሪ ይጠብቅልን፣ እናት አባትን፣ ማንን፣ ሁሉንም ቤተሰብን ለመጦር ነው ለተሻሉት ነው እና እግዚአብሔር ይጠብቅልን። ወዳችኋለሁ። ቻው እሺ፣ መልካም ጊዜ እና እንዳይረሳ እንዳይረሳ፣ ይህ ሁሉ ሰዋለ ሶወጣ ቢያንስ ከአንድ ሺ ላይክ በላይ መሆን አለበት። በእውነት ይህ ቪዲዮ ይህ ሁሉ ፋሚሊ እያለን ከአንድ ሺህ በላይ ሼር ማድረጋችሁን እንዳትረሱት። ይዘዋል በጣም ስለሚይዘው ማለት ነው። ሼር ምናምን እንዳትረሱ። ሺ ገብታችሁ ቀይ አቅማችን ከቻለን ሁሉንም ብናግስ ደስ ይለናል። ግን ያው እንደዚህ እየላኩልን ምናምን ብዙ የሚያስደነግጥ ነገር ነው እያየን ያለ ነው እና እንተባበር ለማለት ነው። ወጣት ነው ያለው መቤቴ፣ ብዙ በጣም ብዙ ወጣት፣ ድንግል ማርያምን ነው ብላችሁ ያለው ዘመድ፣ ለነገ ለተሻለ ህይወት ለቤተሰቦቻችን የሚከፍሉት መስዋዕትነት እግዚአብሔር ያቀል፣ እግዚአብሔር ያቀላችኋል። ማርያምን እና ኮፒ ሊንክ ምን ምን እንዳይረሳ እሺ። ማርያም እንዳይረሳ። አሁን ኦሬዲ እየነዳው ስለሆነ ማምሻ አካባቢ ምናምን ላይ ብገባ ላቸዋሉ፣ ጥሩ ጊዜ እናሳልፋለን። ለአሁኑ ግን እችልና ገር ብዬሽ ነው እሺ። እዛ ጋር ፓርክ ላድርግና አውራችኋለሁ። ይንግል ለመቆም ይቻል አይመስለኝ እናንተ ለዋራብ ቤተሰቦች እሺ፣ ኮፒሊንክ ምናምን በደንብ አደርጉላቸው። ያ ቪዲዮ ቫይራል መውጣት አለበት። እሺ፣ እሺ። ጭኛለሁ፣ አዲስ ቪዲዮ ጭኛለሁ። አሁን ጭኛለሁ። አዋቃለሁ። በጣም ብዙ ነው ያሉት፣ የት ወንድሞቻችን እና ኮፒሊንግ ሼር እያደረጋችሁ በአቅምም በጸሎትም በምንም አግዙ። ቪዲዮን ጭኛለሁ እኔ ቻናል ላይ ጭኛለሁ ቲክታክ ላይ ማለት ነው። እዚሁ የገባችሁ ሪፖስት ምናምን አድርጉት፣ ሼር አድርጉት። በቃ ብዙ ነገር ጠብቃለሁ። ኦልሞስት አራት መቶ ሺህ ብር ደርሰዋል አንድ ነጥብ ምናምን የጠየቋቸው እና አሪፍ ተጠቅቷል እና ሁሉም የየአቅሙን እንኳን ይሆናል። የመቶ ብር ቻሌንጅ እንኳን ቢጀመር ሲምፕል ነው፣ ትንሽ ሰው ጋር ነው የሚደርሱ እና ይመቻችሁ። እሺ ወዳችኋለሁ። መልካም ጊዜ፣ እንገናኛለን እሺ ቻው ቴንኪው፣ ለሁሉም ነገር ትብብራችሁን፣ ግን እንፈልጋለን እሺ። የቀሩትንም ፈጣሪ ይጠብቅልን፣ ያው እናት አባትን፣ ማንን፣ ሁሉንም ቤተሰብን ለመቶር ነው ለተሻሉት ነው እና እግዚአብሔር ይጠብቅልን። እወዳችኋለሁ። ቻው እሺ፣ መልካም ጊዜ።